ሰላም ጤና ይስጥልኝ። ወደ ጉድ ቲንግስ የጥሩ ነገሮች ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ፕሮግራም ሰላም መጣችላለሁኝ። ዛሬ እንግዲህ ለማመስገን ነው የመጣሁቴ። በመጀመሪያ ግን ቴንክ ዩ ሶ ማች የቤተሰብ አባል ስለሆናችሁ ከኔ ጋራ የምሰራውን ቪዲዮ ላይክ ስላደረጋችሁ፣ ኮመንት ስላደረጋችሁ ሰብስክራይብም ስላደረጋችሁኝ ሳፖርት ስለምታደረጉኝ እጅግ አርጊ አመሰግናለሁኝ። እናንተን ከመሰገንኩ በኋላ ዛሬ በተለየ ሁኔታ ላመሰግን የምፈልገው የኢትዮ ኢንፎ ሚዲያ ባለቤትን አቶ እስክንድርን እና መላው የፕሮግራም አባላቱን ኤዲተሩን፣ ሁሉም ላይቲኒንጉ የሰሩትን ባለፈው እኔን አቅርበዊ ነበረ። ሁላችሁንም የተሳተፋችሁትን በሙሉ ላመሰግናችሁ እወዳለሁኝ። እንግዲህ እንደምታዩት ኢትዮ ኢንፎ የሕዝብ ሚዲያ ነው ማለት ነው። ብዙዎቻችን እንግዲህ ስንከታተላቸው ነበረ። ብዙ የቆዩ ናቸው፣ ታዋቂ ናቸው። እንግዲህ በቤቲ ጉዳይ እነሱ ናቸው የመጀመሪያ ጊዜ ቤቲን ያቀረቧት። ምክንያቱም እሷ ጎዳና ከወጣች ወራቶች ተቆጥረዋል፣ ግን ማንም ትልቅ ሚዲያ ስለ ቤቲ ጉዳይ እያወራ ወይም ያነሳ ሰው የለም። ኦኒ ሚዲያ እንግዲህ ታዋቂ ሚዲያ በእሷ ህይወት እርዷት፣ አግዟት ለማለት የመጡ ታዋቂ ሚዲያ ናቸው። ስለዚህ ኢትዮ በድጋሚ እጅግ አድርጌ ላመሰግን እወዳለሁኝ እንግዲህ የህዝብ ሚዲያ ናቸው ማለት ነው። እንግዲህ ነገ እናንተ አንድ ነገር ብትሆኑ ወይንም ጉዳት ቢደርስባችሁ በደል ቢደርስባችሁ ኢትዮ ኢንፎን ሄዳችሁ እንደዚህ ሆኛለው ብትሉ ስለ እናንተ ግድ የሚላቸው ፕሮግራም ናቸው። ስለዚህ ኢትዮ ሚዲያን፣ ኢትዮ ኢንፎ ሚዲያን ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ የህዝብ ሚዲያ ስለሆኑ አሁን ሄዳችሁ ቤተሰብ ሁኑ። ይሄ የመጀመሪያው መልክቴ ነው። ስለ ኢትዮ ኢንፎ ሳስብ ምን ታሪክ ትዝ ይለኛል መሰላችሁ? አይሆፕ ሁላችሁም ይሄንን ታሪክ ታውቃላችሁ ብዬ አስባለሁ። ስለ መልካም እረኛ መልካም እረኛ ታሪክ አለ። አይሆፕ ሰምታችሁት። ካልሆነ እኔ ልንገራችሁ። አንድ እረኛ ነበረ። መልካም እረኛ ነው። ጥሩ እረኛ ነው። መቶ በጎች ነበሩት። ግን ከመቶ አንዷ ብትጠፋበት ማለት ነው ዘጠና ዘጠኙን ያስቀምጥና አንዷን ፍለጋ ይሄዳል። ስለዚህ ኢትዮ ኢንፎ ይህንን ታሪክ ነው ያስታወስኝ ስለነሱ ሳስብ ማለት ነው። ምክንያቱም ብዙ ነገር መስራት ይችላሉ። በአሁኑ ጊዜ በጣም ብዙ ቀልድ፣ ዘፈን፣ ጥላቻም ብዙ ነገር አለ ማለት ነው። ምክንያቱም እኛ እንግዲህ እንደምናውቀው እርስ በርስ የሚያጣሉን በዘር የሚከፋፍሉን ስድብ፣ ፈን፣ ቀልድ፣ ትረባ ምናምን ነው እኛ ጆሯችንን ብዙን ጊዜ ሰጥተን የምናዳምጠው። ግን ኢትዮ ኢንፎ እንደ መልካም እረኛ ስለ አንድ ሴት ስለ አንድ ምስኪን ሴት ግድ ብሎት ስለ እሷ እርዷት አግዟት ያለ ሚዲያ ነው እና ኢትዮ ኢንፎን ዛሬ ላመሰግን እወዳለሁ። ይህንን ይዞ ስለመጣ ማለት ነው። ስለዚህ ኢትዮ ኢንፎ የሕዝብ ሚዲያ ነው። ነገ እኛ የሆነ ነገር ቢደርስብን ሄደን አቤት የምንልበት ሚዲያ ነው እና ኢትዮ ኢንፎን ዛሬ እጅግ አድርጌ ላመሰግን እፈልጋለሁኝ። እና ግድ ይለዋል ስለ እኛ፣ ስለ ህዝቡ፣ ስለ ኢትዮጵያውያን፣ ስለ ግለሰብ ግድ ይለዋል። ስለዚህ እንግዲህ ያው ምስጋናዬን ያው በውስጥ ያለ ግን በፊት ለፊት ላመሰግናቸው ነው የመጣሁትኝ። ሌላ ደግሞ ላመሰግን የምፈልገው ደግሞ እናንተን ተመልካቾች ነው ላመሰግን የምፈልገው ምክንያቱም እንግዲህ ይህ ቪዲዮ ከወጣ በአንድ ቀን ውስጥ ወደ ሀምሳ ሺህ ቢዮ አግኝቷል ይህ የሚያሳየው እናንተን ራሱ ምን ያህል ስለ ሰው ግድ እንደሚላችሁ ስለተበደለ ሰው ግድ እንደሚላችሁ ነው የሚያሳየው ምክንያቱም እኛ ኢትዮጵያውያን የታወቀ ነው አብረን እንበላለን አብረን እንጠጣለን ግን ከኛ የሚጎለን ምንድን ነው አብሮ ተባብሮ መስራት መተጋገዝ መደጋገፍ ነው። ለምሳሌ እኔ አሁን የምኖርበት አገር ፊሊፒኖች አብረውኝ ይሰራሉ፣ ህንዶች አብረውኝ ይሰራሉ እና አያለው ምን ያህል እንደሚደጋገፉ ማለት ነው። አንዱ ለአንዱ እንዲያድግ እንዴት እንደሚያደርጉ እኛ ግን ኢቨን ሌላ አዲስ ሰው እንኳን አበሻ ሲቀጠር እንኳን መስሪያ ቤታችን በቃ ደግሞ የአበሻ መስሪያ ቤት ሊሆን ነው እያለ በክፉ ነው ሁሉ የምንተያየው። ኢንፎርሜሽን እንደብቃለን። እንደገና ደግሞ ኢቨን በኋላ በጀርባ ሀሜት እናወራለን እንጂ የሚጠቅም ነገር አንድ ሰው ለማገዝ እንትን አንልም። ሁሌ የራሳችን ነገር እናጣጥላለን። እና እኛ ይህንን ባህሪ መቀየር አለብን። ላይክ አብረን መብላትና መጠጣት እንደምንወደው ሁሉ እርስ በእርሳችን መደጋገፍ ያስፈልገናል። ማለት እውነቴን ነው የምላችሁ። እኔ እዚህ ሀገር መጥቼ በጣም ብዙ ሰዎች ኢንፎርሜሽን ደብቀውብኛል፣ የሚገርማቸው በጣም በጣም በጣም እና እኔ ደግሞ ከዛ ነገር ተምሬ አንድ እንደውም የሆነ አፕሊኬሽን ነበረ ማለት ነው ለእያንዳንዱ ሰው ነው በቃ አንዲት ልጅ ተስፋ ቆርጣ ማለት ነው በቃ አይሆንልሽም፣ አይሳካልሽም ብሏት፣ እንደውም አልኳት ስነግራት ይህን ይህንን ነገር ፕሮሰስ አድርጊ እንዲሳካልሻል፣ እኔ እንዲህ እንዲሆኝ ነው የተሳካልኝ ብዬ ስነግራት፣ በቃ ተስፋ ከመቆረጧ ይልቅ ባክሽን የሞክረውን አይሆንልሽም ብለውኛል አለች በጣም ትን ስላልኩኝ አፕሊኬሽኑን እኔ ልክፈልልሽ አልኳት፣ ክፍያውን እኔ ልክፈልልሽ እና አፕላይ አድርጌ አልኳት ማለት ነው። እና ምንላችሁ ፈልጌ ነው እዚህ ሀገር ስትመጡ ወይንም ሌላ ቦታ ስደተኛ ስትሆኑ፣ አይዶን ኖ ለምን ኢንፎርሜሽን እንደምንደባበቅ ያኛው ሳፈር ያደረገበትን ሳፈር አድርጎ እንዲደርስ ነው የሚያደርገው እንጂ ቀላሉን መንገድ ወዩ። ምክንያቱም ኢንፎርሜሽን ነው እዚህ ሀገር የሚያስፈልገው ኦፖርቹኒቲው ለሁሉም ሰው እኩል አለ እና ምልላችሁ ፈልጌ ነው እኛም እንደሌላው ዜጋ ማለት ነው። ከተባበርን ከተጋገዝን የማንደርስበት ቦታ የለም። ቁልፍ ቦታ የማንደርስበት ቦታ የለም። በቴክኖሎጂ ሊሆን ይችላል በሕክምና ሊሆን ይችላል እና እናንተ ሀምሳ ቪው ሀምሳ ሺህ ቪወሮች ይህንን ስለ ቤቲ ጉዳይ የተለቀቀውን ቪዲዮ በአንድ ቀን ውስጥ ስትመለከቱት ምንድነው እኔ ተረዳሁት? ምንድነው ስለሰው ግድ እንደሚላችሁ። በጀርባ አይደለም የምታወሩት፣ ሀሜት አይደለም ምን ያገባኛል እንዳላላችሁ ግድ እንደሚላችሁ ነው የተረዳሁት። እና ይህንን ባህላችንን ማሳደግ አለብን ብዬ አስባለሁኝ። እርስ በስ የመደጋገፍን እና እርስ በስ የመተጋገዝን የእንትና ጉዳይ የኔ ጉዳይ ነው ያገባኛል የሚል ነው። ምክንያቱም ከግለሰብ ነው ለውጥ የሚጀምረው ከግለሰብ ነው ብዬ ነው ማምነው። እንደውም መጽሐፉ ምን ይላል? አገርን ከሚገዛ እራሱን የሚገዛ ይበልጣል ነው የሚለው። ለውጥ የምንፈልግ ከሆነ ከራሳችን ነው የሚጀምረው ማለት ነው። እንዳላዩ ሆኖ ማለፍ፣ ምን ያደርገኛል ብሎ ማለፍ። ኢቨን ፕላትፎርምን ራሱ ሶሻል ሚዲያን ራሱ እናንተ ናችሁ መቀየር የምትችሉት። ማን ነው ጥሩ ትምህርት የሚያስተምር፣ ስለ ጤና የሚያስተምር፣ ስለ መለወጥ ስለ ገንዘብ የሚያስተምር? እንትተን ሄደን የምናወር የምንመለከተውና ፎሎ የምናደርገው ምንድን ነው? ስለ ክርክር፣ ስለ ጥላቻ ስለ መከፋፈል ስለ ውድቀት ወይንም ስለ ማፌዝ አንደኛውን ስለማንቋሸሽ እዛ ሄደን ነው እዛ ሄደን ነው እኛ ሰብስክራይብ ወይንም ጊዜያችንን የምናጠፋው ማለት ነው። እናንተ ናችሁ። ስለዚህ ቪወር ተመልካቾች ናችሁ። ፕላትፎርሙ እንዲቀየር ከፈለጋችሁ እነዚህን መልካም ነገር የሚያስተምሩትን ሰዎች ወይንም ግድ የሚላቸውን ሰዎች ለመለወጥ ለመተጋገዝ ስለ አንድነት ስለ ፍቅር የሚያስተምርቱን ሰዎች እናንተ ናችሁ ነው ፓወር አላችሁ ልላችሁ ፈልጌ ነው። ተመልካቾች፣ እናንተ ፓወር አላችሁ፣ አቅም አላችሁ። እንዲለወጥ ከፈለጋችሁ ህብረተሰቡ እንዲለወጥ ከፈለጋችሁ እናንተ ተለወጡ። ምን አይነት ሚዲያ ነው የምሰማው፣ ምን አይነት ነገር ነው የምከተለው፣ ምን አይነት ኮሜንት ነው የማደርገው፣ ምን አይነት የሚለውን እናንተ ናችሁ ፕላትፎርሙን መቀየር የምትችሉት። አለበዚያ ማንም ሰው እየመጣ ጥላቻ ስለ እናንተ ይናገራል፣ መከፋፈል አይምሯችሁን የሚያዘቅት ነገር እንትን ይላል። ጊዜያችሁን በዛ ነው የምታሳልፉት ማለት ነው። እና እኛ ደግሞ አንድ ናት ህይወታችን፣ አንዴ ነው የምንኖር በዚህ ምድር ላይ ማለት ነው። ስለዚህ ሌላ ነገር ስለሌለ የተሻለ ነገር አድርገን ማለፍ ነው። ያ ማለት ደግሞ ይሄ ህይወት ኑሮ ምናምን ለውጥ ምናምን የሚባለው ኢዝ ኖት ሳምቲንግ ትልቅ ነገር አይደለም። እያንዳንዷን ሞመንት ምን እያደረግን እያሳለፍን ነው? ምን አይምሯችን እያሰበ ምን ኮንትሪቢዩት እያደረገን ነው? በተለይ ደግሞ አሁን ማለት ነው ሶሻል ሚዲያ ሁሉም ነገር ቨርቹዋል ላይ ነው። ነገ ልጆቻችን ይሄንን ነው የሚያዩት። ነገ ልጅ ተነስታ ይሄንን ነው የምትመለከተው። ገብቷችኋል? እና መጥፎም ነገር የምናወራ ከሆነ ነገ ተነስታ ያንን ነው ልጆቻችን የሚመለከቱት። እና ወደንም ጠላንም አሁን ቨርቹዋል የቴክኖሎጂ ዘመን ነው፣ ኦንላይን ዘመን ነው። ይሄንን ሚዲያ ለመልካም ነገር መጠቀም አለብን። ያው ድሮ በፖስታ እራሱ እንደዚህ በእንጨት ተይዞ ነው አይደለም ፖስታው ከአንዱ ሀገር ከአንዱ ሀገር በበቅሎ በፈረስ የሚሄደው ያቀርቷል። አየር ላይንን ሁላችንም ያለ ነው። እና ስለዚህ ይሄንን ፕላትፎርም የኛ ህብረተሰብ ለመልካምና ለጤነኛ ለሆነ ነገር እንዲጠቀም የእናንተ የተመልካቾች ድርሻና ኃላፊነት አለበት። መቀየር ከፈለግን እኛንን መቀየር የምንችለው እያንዳንዱ ግለሰብ ማለት ነው። እና ፕሊስ ዩዝ ዩር ፓወር ሚዲያውን ለመቀየር ፕሊስ ዩዝ ፓወር እና እንግዲህ ጠቅልላ አድርጌ ያው በድጋሚ ኢትዮ ኢንፎ ሚዲያንም ላመሰግን እወዳለሁ። ተመልካቾችን ደግሞ እጅግ አድርጌ አመሰግናለሁኝ። እስቲል ይሄንን ፓወራችሁን ተጠቀሙ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ጤነኛና መልካም ነገር ማስተላለፍ የሚፈልጉትን ሰዎች አበረታቱ ብዬ እዚህ ጋራ ላብቃ። የዛሬ ምስጋና ነው እንግዲህ ያቀረብኩትን። በሌላ ፕሮግራም ሌላ ነገር ይዤላችሁ እመጣለሁኝ። እቀጥላለሁኝ፣ የማምንበት ነገር እስከሚሆን ድረስ እቀጥላለሁኝ። በቅርቡ ተመልሼ ይመጣለሁኝ። አሁንም በድጋሚ ቴንክ ዩ ሶ ማች። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ሰላም ሆኖልኝ።